መላበሉ አልፈናል። አዎ አድማጩም አስገብተናል። ሄሎ ጤና ያስጥልን። አብሮ ያስጥልን። እንደምን አለ? እግዚአብሔር ይመስገን። መላበሉኝ ብለህ ቴክስት አድርገህልን ነበረ፣ ብዬው ነበረ። አዎ አይተን ደግሞ ይኸው አስገባነህ። እሺ አመሰግናለሁ። ምንድን ነው ያስጨነቀህ ያሳሰበህ ጉዳይ ነበረ? ያው በተዳዳጃን ደርሰን ልጅ ማበርተን ስለመሳሌ ስኖር እኔ በስራ ምክንያት ፊልድ ምናምን ውጥቼ ስመለስ እንግዲህ በመሀል ሌላ ሰው ተዘርቦበት ያገኘው። እንግዲህ በዙ ብዙ ላይሶች ሌላ ሰው ላይፍም አልነበረም ምንም የማውቀው ነገር የለም። እና በኋላ ላይ እንግዲህ እንደዚህ አቆ ስራ ስትሄድም ግን አሁን መርሳት አቃተኝና እንደው ምን ባደርጋት ምን ባስብ ነው? ቆይ አንተ ልጅ አላችኋል? የስምንት ዓመት ልጅ ነው ያልከው? ይመጣል። ስለዚህ አሁን ክፍለ ሀገር ስትመጣ በምን ምንድን ነው ያየኸው? አንተ እርግጠኛ ያደረገ ነገር። በቃ ማግጣብ ከሌላ ሰው ጋር አያገኘ እጅ ከፍንጅ ያዝኳት። እዛ ሰ ጠፋች፣ ራሷ በራሷ ጊዜ ጠፋች። ተነጋግራችሁም ሳትለያዩ ማለት ነው። ልጅ አለ በመሀላችሁ። እና የልጅ ውስጥ ጉዳይ ወይ ልጅቷ አው እንግዲህ ትሆናለች እሷ ያው ታድጋለች። ከአሁኑ በኋላ አሁን ዚያው ስምንት ማለት ያው ከዚህ በኋላ የምከብዳይ ነገር ይኖራል እያል አስብም። አንተን እያሳደክ ያለው ቤተሰቡ የማ ያንተ ቤተሰብ ጋር አ እሷ ልጇንም አንተንም ጥላህ ነው ሄደችው። በህጋይ መንገድ ነው ጋብቻ የመሰረታችሁት? ያው በቤተሰብ በቤተሰብ ነው ጋ ድርማ ባይኖርም ምን ያክል ጊዜው ነው አሁን ይሄ ነገር ከተፈጠረ? እሷ እንደዛ ስታደርግ ቤቱን ጥላ ከወጣች አንድ አመት ነው አልፏል። አንድ አመት አለፈው። የት እንዳለች አታቅም? ያው እንግዲህ አይ ከኔ ጋር አትገናኝም እኮ ግን ያለችበትን ቦታ ልታቅም የምትችልበት መንገድ የለም ሌላ እሺ፣ ልጇንስ መታታይም ቤተሰቦች ጋር አንድ መታለች ያሉ የራሷ ቤተሰቦ ጋ እዛ ተመልሳ መጣች፣ ግን ለቤተሰቡ ያለበት ተደራሻ ምናምን ልታሳውቅ አልቻለችም። አይ፣ ልጇን ለማየት አልመጣችም ወይ ነው ጥያቄው? አይታ ሄዳለች። አይታ ሄደች ማለት፣ በየጊዜው እየመጣች ትጠይቃለች ወይስ አንድ ጊዜ ብቻ ነው? ከተለያያችሁ በኋላ ያኔ ሰው ቤተሰቡ ጋር ነበር ልጁ። አሁን አንተ ቤተሰብ ጋር መጣ። ስለዚህ አንተ ቤተሰብ ጋር ከመጣ በኋላ መታም እየጠየቀች አይደለም። አትደዋወሉም። ምንም አይነት መልእክትም የለም በመካከላችሁ። ብደውልም መመለስ አልቻለችም። አታነሳለህም ስልክህን። ምን አዲስ ሕይወት ጀምራለች? እኔ እንጃ። ስለዚህ አሁን አንተ አሁን ያስጨነቀህ ያው እንደዚህ ስታደርግ ይዛታል እንግዲህ እንደምትለው እጅ ከፍንጅ አይደል አዎ ስለዚህ አሁን ብትመለስ ነው ያንተ ፍላጎት ሁሉን ይቅር ብዬ መቀበላታለሁ ነው ሀሳብህ እኔ እንደው ምራታበት እንደው ምን ምን ባስብና ምን ባድርግ መርሳት ይችላል ሆኖ ነው እንጂ ከእሷ ጋር ተመልሶ መኖር አትፈልግም አንተም ነው አልፈልግም አዎ አሁን መርሳት የፈለግከው የተደረገብህን በደል ነው ወይስ እሷን ነው መርሳት የፈለግከው አሁን ሁለት ነገሮች አሉ። በደል ተደርጎብኛል የሚል አይነት የቁጭት ስሜት የመበለጥ ስሜት ሊሆን ይችላል። ሌላኛው ደግሞ ለሷ ያለ ስሜት ለእሷ ያለ ፍቅር ውስጥህ አለ እስካሁን ይሄ ነው እየፈተነ ያለው። ከሁለት አንዱ የትኛው ነው? አዎ በቃ እሱ ነው እኔ መርሳት ፈልገው ማ የተደረገብህን ነገር። እሷንም ከህይወትህ ማውጣት ትፈልጋለህ? አዎ አዎ እንግዲህ በዚህ አንድ አመት ነው አሁን ይሄ ነገር ከተፈጸመ እንደነገርከን ከዛ በኋላ እሷን እንደው ለማውራት ለማግኘት ያደረግከው ጥረት እንዳልተሳካ ነግረህናል ጠይቀህናል እሷስ በእሷ በኩል እንደው ያጠፋችው ጥፋት መሆኑን አምና በቴክስትም በሌላ መንገድ በሰው መልእክት አላከችልህም ምንም ምንም ጸጥጸጥ ነው ዝምጭጭ ነው እሺ ያው ስለዚህ አሁን ግን አንተ ይህን ይቅር ልትለውም አትችልም፣ ይሄን ጉዳይ አይደል በቃ፣ እኔ ጭራሽ እንደውም እሷን ከውስጥ አወጣና አዲስ ህይወት መጀመር ነው የምትፈልገው። ለነገሩ ሴት ሁሉ እንደዛማ አደለም ተው እንጂ፣ ወንዶችስ ስንት በደል ሲሰሩ፣ አንተን ያካትታል እንዲህ ከባለትዳር ሆኖ ከሚስታቸው ውጪ የሚወሰልቱ እንደዚህ አሉ አይደል? ሴቶች እንደዛ ሲያጋጥማቸው ሁሉም ወንድ ነው ማለት ነው። ያመስ ሲሆን አንተም አለህበት ማለት ነው። እዛ ግሩፕ ውስጥ አይደለም፣ በቃ አንድ ሰው ነው አንድ ሴት ነች ይህንን ያደረገችው በአንተ ላይ። አጋጣሚ በህይወት የተፈጠረችው ያንን ነገር አደረገች ማለት ሁሉም ያደርጋሉ ማለት አይደለም። እድሜ ስንት ነው አሁን? ሀያ ስድስት ዓመት ሀያ ስድስት እንደውም በስንት ዓመት ነው ትዳር ያስቆማል ነው በቃ በ20 ዓመት እንደውም ጥሩ ነው ያዝከው፣ በፍጥነት ነው ያዝከው። እሺ፣ ያው ልናደርግ የምንችለው አሁን የመጀመሪያው በጣም የሕክምና የባለሙያ እገዛ የሚያስፈልግ ይመስለኛል ካለበት ስሜት። ያየኸውም ነገር በጣም ስሜትን ሊጎዳ የሚችል ይመስለኛል። ስለዚህ ከኛ ጋር የሚሰሩ ባለሙያዎች አሉ። የመጀመሪያው እነሱ እናገናኛለን። አንተ በተመቸ ቀን ያን እናደርጋለን። ከዛ ውጭ ግን እኛ ደግሞ እንደ ወንድም የሚሰማንን ስሜት እንነግረሃለን ማለት ነው። እሺ እሺ ያው እንዳልከው አንተ ያው ከእሷ ጋር ተመልሰህ ህይወት መቀጠል አትፈልግም፣ እሷን መርሳት ነው የምትፈልገው። መጀመሪያው ነገር ያው እንግዲህ በሁለታችሁ መካከል ደግሞ ልጅ መጥቷል፣ ስለዚህ የልጅህም ኃላፊነት አንተ ጋር እንደሆነ ነው አሁን በተናገርከው ንግግር የሰማነውና የመጀመሪያው ሁሉንም ሰዎች ወንዶችም ሁሉ ተመሳሳይ እንዳልሆኑ ሁሉ ሴቶችም ሁሉ አንድ አይነት አይደሉም። እንደውም ዝም ብለህ ስታየው በብዛት ከሚፈጸመው በደል ከሚሰራው ጥፋት አንጻር ስታየው ወንዶች ጥፋት በማጥፋት እንብሳለን እኛ። በእርግጠኝነት ወደ ጎን ብታይ ወደ ዘመዶች፣ እህቶች ይኖሩሃል፣ አክስቶች ይኖሩሃል። በጣም ታማኝ የሆኑ ለትዳራቸው፣ ለህይወታቸው በአጠገብህ የምታውቃቸው ሰዎች ይኖራሉ። በእርግጠኝነት ወደ ጎንም፣ ወደ ላይ፣ ወደታችን ብታይ ማለት ነው። ስለዚህ በቃ እሷ በቃ ጥሩ ባህሪ ስላልነበራት ነው ያንን ያደረገችው ብለህ ማመን ነው ያለብህ። በዚህ ላይ የቀረ ምን መሰለህ፣ ሦስቴ ነው ምናምን በቤተሰብ ተጠያይቀናል። እንዴት በቤተሰብ ማለት ይቅርታ ለመደራረግ ነው ይቅርታ ተባብለን እሺ፣ ከዚህ በኋላ ነው ይሄ ከጠፋህ ይሄ ደግሞ አራተኛ ጥፋት። ያው ያው በፊቱ እንግዲህ ቢሆንም እንደዚህ እንደዚህ ነገር በቃ ማለት ነው ነበር ማለት ይቅርታ እንደዛ ታረግ ነበር ማለት ነው። ከትዳር ውጪ ያው እንግዲህ በፊቱን ፈጣሪ በቃ እኮ ይቅርታ ስትልህ የክስቶችን ስታይ ቴክስቶቹ የፍቅር አይዘል ነበሩ። ኧረ እኔው እንጂ ነው አይ በቃ እንደ ቃል እየጀመር ነው ነው ምናምን ነው የምትለው። ይሄ አብራችሁ እንግዲህ በትዳር እያላችሁ ነው ይሄ ነገር እየተፈጠረ የነበረው? አዎ፣ አዎ። እንግዲህ አሁን እሷን ለመመለስ አንተም እያሰብክ አይደለም፣ ወደ ህይወት እሷን ወደ አንተ ህይወት ለማምጣት እያሰብክ አይደለም። እሷን ለመርሳት የተፈጸመን ብህንም ነገር ለመርሳት ነው መጀመሪያው ነገር እሱን ላልፈ እንደምስሉ በደረሳ ለእንደ ማራ እኔ አንተን የሚባል ሰው ማየት አልፈልግም አንተን ሳይም ምግብም ዋ ማየት እንደ ሁሉ ነገር የማስጠላኝ አራ እንደዚህ አይደለም ለልጃችን ስል ብዬ ብለህ ምናት ምናምን ከፍትራ ጥላ ስትሄደኝ በቃ በዛ ነው ተስፋ ቆረጥኩት አዎ ስለዚህ አንተ በተደጋጋሚ እንደዚህ አይነት ነገሮችን ይቅር እያልክ አልፍ አልፍ ያለው ነው የምትለው አዎ አዎ አልፍ ያለው አሁን ስለ መረረኝ በቃ መርሳት ብቻ ነው የምፈልገው ስለዚህ አሁን ሙሉ በሙሉ ተስፋ ቆርጣል በዚህ ከእሷ ጋር ባለህ ህይወት አትፈልግም የመጀመሪያ ነች የመጀመሪያ ነች። በፍቅር ህይወትም በሁሉም ነገር የመጀመሪያ ናት። የመጀመሪያ እኮ ሲል ላይ ጎድቶ ነው የሚወጣው። እሺ፣ ለማንኛውም ግን ያው በርኔ እንዳለ ሆኖ በቃ እንግዲህ ከእሷ ጋር ያለ ህይወት እንዳይቀጥል አንተም ከወሰንክ፣ የመጀመሪያው ነገር በቃ እሷ የሚያስታውስህ ነገሮች ያው ልጅ ልጃችኋለች፣ መገናኘታችሁ አይቀርም በምንም መልኩ እንደዚህ አይነት ነገሮችን ለማውጣት ከህይወት መሞከር። ከዛ ውጭ ትርፍ ሰዓት አለ እን ረዥም ሰዓት የምታስብበት እንደዚህ አይነት ነገር ስራ የወጠረህን ብዙ ከሆነ ምናልባት ከዛ ውጭ ግን ቢዚ ነህ። በቃ የሆነ እሁድም ቢሆን ደግሞ በሆኑ በሆኑ ነገሮች ራስህን ቢዚ ለማድረግ መሞከር። ልጅህን ያው ከልጅ ጋር በደንብ ጊዜ ማሳለፍ አለብህ። የአባትነት ጣዕሙን በደንብ እንጆይ ማድረግ አለብህ ብዬ አስባለሁ። ዋናው ነገር ምንድን ነው ልብህን ክፍት ማድረግ። ሰዎች ሁሉ አንድ እንዳልሆኑ ማመን አለብህ፣ ያስፈልጋል። ሴቶች ሁሉ አንድ አይደሉም። ቅድም የስራ ባልደረባህ ናት እያወራችሁ የነበረችው፣ ስራ ላይ እያዘዙኝ ነበረ አለቃህ ናት። ዝም ብሎ መረጃ ለመ ሚስራ ትሰጠዋለ አይ አይደለም። ምንድን ነው ክፍት አርግ፣ ራስህን ክፍት አርግ። ምናልባት የተበደልከውን የጠፋውን በህይወት የሚክስ ሰው ሰዎችን፣ ደግሞ ስትቀርብ በጣም ግልጽ ሆነ፣ ቅረብ። እሺ፣ ምናልባት አንተ የምታውቃቸው ያጠፋኋቸው የምትላቸው ስህተቶች እሷን ለዚህ የዳረጋቸው የምትላቸው ስህተቶች ደግሞ ሊኖሩ ይችላሉ፣ አይታወቅም። አንተ ግን ራስህን የምጠይቃቸው ነገሮች። ስለዚህ በቀጣይ ግንኙነት አንደኛ ራስህን ለቀጣይ ግንኙነት ማዘጋጀት አስፈላጊ ነው። በቃ እድል ስጥ ለሰዎች፣ ማለት ነው ለሴቶች አብረርሁ እንደሆነ በቃ አይ እንትን ነው፣ ከቻልክ ተከታተል ፕሮግራሙን። እየጨረስን ነው እኛ ሬዲዮን ስማ ቀስ ብለህ ያው፣ ሀሳቤ ገብተዋል። ያሳዝናል፣ ሀሳብህ ገብተኛል። እድል ስጥ፣ ለበሬን ዝግ አታድርግ። ሰብ ሁሉ አንድ ነው፣ ሴቶች ሁሉ አንድ ናቸው እነሷ ናቸው ብሎ እያሰበ ገብተዋል። ምናልባት ንጹህ የሆነ ነፍስ ሊያጣ ይችላል ንጹህ የሆነ ለሱ የምትገባ የምትሆን የፍቅር አጋር የትዳር አጋር ሊያጣ ይችላል። እና በተቻለ መጠን እድል መስጠት ያለበት ይመስለኛል እኔ ሳስበው፣ እና አጠገቡን መመልከት ዙሪያውን ቢመለከት ጥሩ። አዎ ደግሞ አሁን ከእሷ ጋር በዚህ ሁኔታ ተለያዩ ብሎ ግዴታ ወደ ፍቅር መግባትም ግዴታ አይደለም። እድሜው ገና ሀያ ስድስት ነው። ያው በልጅነት ነው የወለደውም። ስለዚህ ግዴታ አይደለም። ትንሽ ለራሱ የሆነ የጥሞና ጊዜም ይፈልጋል ብዬም አስባለሁ። ተንደርድሮ ገብቶ ወደ ሌላ ፍቅር መፍትሄ አይደለም ከፍቅር ወደ ፍቅር መዝለልና ትንሽ ለራሱም ጊዜ ሰጥቶ እንደዛ መሆን ይችላል ብዬ አስባለሁ። ግን በጣም ትዕግስተኛ ነው ባየሁት ከአንድም አራት ጊዜ ሶስት አራት ጊዜ አዎ፣ እንደዚህ አይነት ነገሮችን ማለፍ በጣም ከባድ ነው። ለአንዳንድ ሰው የመጀመሪያው በቃ የመጨረሻ ውሳኔ የምንወስንበት ነው የሚሆነው እንደዚህ አይነት ነገርና፣ ተደጋግሞ ግን እንደዛ ማለፍ ግን በጣም ትግስተኛ ነው። ለማንኛውም ይረጋጋ። እየሰማንም ከሆነ ባለሙያዎች ግን መልህቆችን ደግሞ እናገናኘዋለን። አዎ መልህቅ የጋብቻ የፍቅር ህይወት አማካሪዎች ናቸው። ከእነሱ ጋር ልናገናኘው እንችላለን። እየሰማህ ከሆነ ያው ዞር ዞር ዙሪያውንም ይመልከት። ቅድም ያልኩት ይመልከት ቅድም ያልኩት